ከሁለት ሺ አስር ሀገራዊ ለውጥ ማግስት ጀምሮ በኢትዮጵያ በስፋት መተግበር የጀመረው የበጋ መስኖ ስንዴ ውጤት እየታየበት ካለ የግብርና ልማት ዘርፍ አንዱ ነው ኢትዮጵያ የምግብ ዋስትናን ለማረጋገጥና የስንዴ ምርትን ከውጭ ማስገባትን ለማስቀረት በሰጠችው ልዩ ትኩረት ውጤት ተገኝቶበታል በአውሮፓውያኑ 2023 በ11 ምሁሯን በጥምር የተጠናው ዘ ኢሪጌትድ ዊት ኢኒሼቲቭ ኦፍ ኢትዮጵያን ኒው ፓራዳይም ኢሙሌቲንግ ኤዥያን ግሪን ሪቮሉሽን ኢን አፍሪካ ስለ ኢትዮጵያ ብዙ ይላል እንደ ጥናቱ ኢትዮጵያ 26 ሚሊዮን ሄክታር መሬት በስንዴ ለመልማት የሚያስችል የተፈጥሮ ሀብት አላት። በበጋ በመስኖ ስንዴ ልማት የታየው ስኬት የእስያ ሀገራትን የአረንጓዴ አብዮት ግሪን ሪቮሉሽን ጋር በማነጻጸር መረጃዎችን ያቀርባል። ለመሆኑ ኢትዮጵያ በዘርፉ ሰፊ የመልማት አቅሟ ምን ያህል ነው ስንል ማሳያዎችን እንመልከት። ሰፊ የእርሻ መሬት የቆላና መካከለኛ የአየር ንብረት ያላቸው አካባቢዎች በመስኖ ለመጠቀም ያላቸው አመቺነት በቀዳሚነት መጥቀስ ይቻላል። ለዚህም ጥሩ ምሳሌ የሚሆነን በቀደሙት ዘመናት ጥቅም ላይ ካልዋሉ ቆላማ የኢትዮጵያ አካባቢዎች መካከል በሆነው በአፋር ክልል የተጀመረው የበጋ ስንዴ ልማት በኢትዮጵያ ታሪክ ቀያሪ አዲስ ምዕራፍም ሆኖ ተመዝግቧል። ሁለተኛው የውሃ ሀብት ነው። ኢትዮጵያ ከ12 በላይ የወንዝ ተፋሰሶች አሏት። አንዳንድ ጥናቶች እንደሚያመላክቱት እስከ 53 ሚሊዮን ሄክታር የሚደርስ መሬት በመስኖ የማልማት አቅም እንዳላት ያመላክታል። ሌላኛው የሰው ኃይል ነው። የሰው ኃይል በበቂ ሁኔታ መኖሩ በተለይም ወጣቶች በግብርናው ዘርፍ ማሰልጠንና ማሳተፍ ለልማት ትልቅ አስተዋጽኦ ያደርጋል። መሰረተ ልማት፣ መንግስት በመስኖ ግድቦችና መሰረተ ልማቶችን የተቋረጡትን በማስቀጠል የተጓተቱትን በተሻለ ፕሮጀክት አመራርነት በማፋጠን እያደረገ ያለው ኢንቨስትመንት ተደማሪ አቅም ሆኗል። ታዲያ የኢትዮጵያ የስንዴ ሰብል የመልማት አቅም ባለፉት የለውጥ ዓመታት ከተሰሩና በተጨባጭ ከተገኙ ውጤቶች አንጻር ምን መልክ አለው? በምግብ ራስን መቻል የመጀመሪያውና ታሪካዊ ተብሎ ሊጠቀስ የሚችለው ስኬት ኢትዮጵያ ስንዴን ከውጭ ወደ ሀገር ውስጥ ማስገባት ከማቆምም አልፋ ለውጭ ሀገር ገበያ አቅርባለች። ይህም በኢትዮጵያ የምግብ ሉዓላዊነት ታሪክ ታላቅ እጥፋት ነው። ሁለተኛው የምርት መጠን መጨመር ነው። ማሳያ እንጥቀስ። ኢትዮጵያ በአጠቃላይ የስንዴ ምርት በ2010 ዓ.ም 47 ሚሊዮን ኩንታል ስንዴን ታምርት ነበር። ከ7ት ዓመታት በኋላ በ2017 በጀት ዓመት ደግሞ 280 ሚሊየን ኩንታል ስንዴን አምርታለች። ለስኬቱ በበጋ የለማው ስንዴ ትልቁን ቦታ ይወስዳል። ምርታማነት ከዓመት ዓመት በጨመረው ምርት በ2017 በጀት ዓመት በአማካይ በሄክታር 3 ሜትሪክ ቶን የተገኘ ሲሆን ወደ አራት ሜትሪክ ቶን ለማሳደግም ታቅዷል። የግብርና ለውጥ ደግሞ ሌላኛው ነው። በአርሶ አደሩ የስራ ባህል ለውጥ በማምጣትና ገበያ ተኮር የሆነ የምርት ስርዓትን በመዘርጋት የድህነት ቅነሳና የምግብ ዋስትናን በማረጋገጥ ትልቅ አስተዋጽኦ እያደረገ ነው። ኢትዮጵያ በስንዴ ልማት ያላት እምቅ አቅምና ተጠቃሚነትን የገለጠው ጥናቱ እነዚህ ቢካተቱ ደግሞ ዘላቂነት ያለው ውጤት ስለመኖሩ ያመላክታል። ውጤታማ የሆነ የውሃ አጠቃቀም አለመኖር ውሃን በአግባቡና ውጤታማ በሆነ መልኩ መጠቀም የሚቻል ከሆነ በትንሽ የውሃ አቅርቦት ብዙ ማልማት ይቻላል። የግል ዘርፍ ተሳትፎ ውስንነት፣ ዘርፉን ከተናጠል ልማት አላቆ የግል ባለሀብቶችን በስፋት እንዲሳተፉበት ማድረግ ይገባል። የግብዓት አቅርቦት መዳበሪያና የተሻሻለ ዘር አቅርቦት ላይ ዘላቂ ስራዎችን መስራት ተፈጥሯዊ ተግዳሮቶች እንደ ከባድ የአየር ንብረት ለውጥ፣ የአፈር ጨዋማነት ያሉ በተፈጥሮ የሚያጋጥሙ እንቅፋቶች ናቸው። እኚህ ውስንነቶች ሲፈቱና ኢትዮጵያ ያላትን ሙሉ አቅም መጠቀም ስትችል፣ በዘርፉ ለአፍሪካ በተምሳሌትነት መጠቀስ የሚችልን ግብ ታሳካለች።